ጨለንቆና ማንኩሳ ምን አመሳሰላቸው? ማንኩሳ ላይ የአኖሌ ሐውልት ሊቆም ነው። እነዚህንና ሌሎች ትክክለኛ ወቅታዊና ታማኝነት ያላቸውን መረጃዎች ታገኙ ዘንድ አብራችን ቆዩ። ጨለንቆና ማንኩሳ። ዶክተር ነጋሶ ጊዳዳ የታሪክ ተመራማሪ ናቸው። በ1983 ዓ ም የሽግግሩ ቻርተር ሲረቅቅ በወቅቱ በስደት ከኖሩበት ጀርመን ሀገር በመምጣት በሂደቱ የነበሩ በኋላም በፕሬዝዳንትነት ማድረግ ያገለገሉ ፖለቲከኛ ናቸው። ዶክተሩ በመጨረሻም ከአቶ መለስ ጋር በነበራቸው ልዩነት ወደ አንድነት ፓርቲ ተቀላቅለው ነበር። ሚስተር ነጋሶ በአንድነት ፓርቲ የፓናል ዲስከሽን ላይ የመድረኩ ተናጋሪ ሆነው ስለ አኖሌ ሐውልት በአርሲ ጨለንቆ የሚኒልክ ሰራዊት ጡት ቆረጠ ትርክት የታሪክ ማስረጃው ምንድን ነው? እርሶ በዚህ ጉዳይ ላይ ያለው አረዳድ ምንድነው? በማለት ካንዱ የመድረክ ተናጋሪ ብርቱ ጥያቄ ቀረበላቸው። የዶክተሩ መልስ ባጭሩ እንዲህ ነበር፤ ይህንን ከዲም ቢዶሎ ዘመዶች፣ ከቅርብ ሰዎች እንዲሁም አርሲ ቦታው ድረስ ለጥናት በመሄድ በመረጃና ማስረጃ ከነዋሪዎች ሽማግሌዎች ቃለ ምልልስ በመሰብሰብ ባደረጉት ጥረት በጦርነቱ ሆነ በምርኮ ጊዜ በወቅቱ የሚኒልክ ሰራዊት ጡት መቁረጣቸውን የሚያረጋግጥ ሲያረጋግጥ ምንም አይነት ማስረጃ አላገኘውም። ነገር ግን በአፈታሪክና በወሬ የሚያወሩ ቢኖሩ እሱ የታሪክ ማስረጃ መከራከሪያ ሊሆን አይችልም ሲል ተናገሩ። ሌላኛው ማስረጃ ደግሞ የኦነግ መስራቹና በአመራርነት እንዲሁም በሽግግር ቻርተሩ ላይ ጉልሚና እንዳላቸው የሚገለጸው አቶ ሌንጮ ለታ ቤተልሔም ታፈሰ ከተባለ የቲቪ ሾው ቃለምልልስ ፕሮግራም ላይ እንዲስትል ጠየቀቻቸው። አቶ ሌንጮ የኦሮሞ ብሄርተኝነት በጠላት ላይ የተመሰረተ ነው። አሁን ኦሮሞ ስልጣን ይዟል። ጠላቱ ማነው? አማራ ጠላትን አድርጎ የሚፈርጅበት ትርክት አሁንም እንደቀጠለ ነውን? በማለት ጥያቄ ዘመን አቀረበች። አቶ ሌንጮ ለታ እንዲህ አሉ፣ ያው ብሔርተኝነት በራሱ ጠላት ይፈልጋልና በወቅቱ ያንን ማድረጋችን ኦሮሞን ለማነሳሳት ለትግሉ ነበር። አሁን ለደረሰበት የኦሮሞ ብሔርተኝነት መታገያችን ያ ነበር እና አስተሳሰብ እንደ እውነት ይቀየራል አሉ። በዚህ መሀል ጥያቄዋ አቶ ሌንጮን በማለት አስቁማ፣ አቶ ሌንጮ እና የትርክት ስተት ነበር ማለት ነውን? እርስዎ እንደሚሉት ለፖለቲካ ቅስቀሳ ነበር የተጠቀምንበት እያሉ ነውን? ትላለች። ደፋሩ አቶ ሌንጮ ለታ አልደበቀም፣ አዎ በማለት ኳቸው። ዘጋቢያችን የኔ ጥያቄ ለአማራ የሚ ሲከተለው ነው ይላል። የኦሮሞ ናሽናሊስቶች ምኒልክ ጡት ቆረጠ፣ አማራ ገዥ መደብ፣ አማራ በዝባዥ፣ አማራ ጨቋኝ፣ ሁሉንም ለአማራ በማለት በስውት ትርክት የኦነግ መስራች አቶ ለንጮ ለታ የታሪክ ተመራማሪው የሽግግሩ ተሳታፊ የሀገሪቱ ፕሬዝዳንት ዶክተር ነጋሶ ጊዳዳ የኦሮሞ ሊቃን ያረጋገጡትን የውሸትና አማራን የመጨፍጨፋ የኮድ ስሞች የጥላቻ ስውት ትርክት ዛሬ ልጅ ወልዶ ምን አስከተለ? አማራ ውስጥ በዚህ ደረጃ ለምን ተጋለጠ? ከወለጋ እስከ አዲስ አበባ ከመተከል እስከ ተልተሌ ከበደኖ እስከ በደሌ አማራ በህይወት የመኖር ጸጋውን ሁሉ በመክፈፍ የአኖሌን ጨሎታ የፈጠራ ትርክት አብይ አህመድ አሳድጎ የተፈጸመበት አረመናዊ የበቀል በትርን ፋኖን ቢወልድም ትግሉ ሳይገባው አማራ አማራን የሚወገው ቀላሉ አይደለም። ይህንን የአማራ ሰቆቃ ለመታገል ድሃና ቷንጥላ በግፍለት አረደችው ወገኔ ይሞታለው እያለች ታዳጊ ባለም ደሴ ግሯን ተመታ ቆስላ ወደ ህክምና አልተወሰደችም። ይልቁንም እንደ እንጆሪ ብቅ ብቅ ያሉ ውብ የእናትነት ጡቶቿን በህይወቷ አቋረጡት። በጨለንቆ ውሸት ያደገ በማንኩሳ በእውነት ኑረው እሱም ዓለም ሙሉ ስሙ ከኦሮሞ ክልል በውሰት የመጣው የኦሮሞ ገዳ ኮማንዶ ሰራዊት ይባላል። አኒ ባለም ከሞቷ አሟሟቷ በእጇ ያለውን ታቶ ንቅሳት አማራ የሚል የጠላት ስም የነለኝ ጨሎታ ትርክት አንገብግቧቸው በሳንጃ እጇን ተለተሉት። ይህ የተፈጸመው ምዕራብ ጎጃም ማንኩሳ ላይ ነው። ፈጠራ ትለው በእኛ ዘመን ነው። በመረጃና ማስረጃ የተረጋገጠ ነው። በምኒልክ ዘመን ፈጠራው በኦሮሞ ልሂቃን ምስክርነት ተረጋግጧል። ስለዚህ ነጥቡ እዚህ ላይ ይሆናል። እነሱ በውሸት ትርክት ኦሮሞን ለማነሳሳት አማራን ጠላት አድርገው በመጨረሻ ስልጣን እንዲጨብጡ እናደርጋለን። ካሉን አማራ በማስረጃ በአንደኛው ክፍለ ዘመን የልጁን ጡት የቆረጠና ያስቆረጠ ጨካኝ ብሄርተኛ ሆኖ እንዳይመጣ ምን ያግደዋል? ጫፍ የደረሰ ብሄርተኛ ቢሆን አምረሮ ለነጻነቱ ቢታገል እውነት የለውም? ሚኒሻ ተቀጥሮ በማንጡት ይተኩሳል። የአማራ ህልውና ትግል ከበዓለም ደሴ በላይ ሊያስተምረን የሚችል የታሪክ አጥናፉ ምንስ ትጠብቃለ? አማራ ክተት ለነጻነት ይላል። በተያያዘ ዜናም ሰሞኑን በኦሮሞ ኃይሎች ተገድላ ቆዳዋ ተገፎ ጡቷ ተቆርጦ የተገኘችው በአለም በመላው አማራ ህዝብ ብና አገር ወዳድ በሆኑት ኢትዮጵያውያን ዘንድ ቁጣን ቀስቅሰዋል። የፋኖ ኃይሎች ዓይንሽ ሳይፈርድ ጠላትን ድባቅ በመምታት የአባቶቻችንን ርስት በማስመለስና በዓለም ተጥላል ከተገኘችበት ቦታ ማንኩሳ ላይ የአኖሌን ሐውልት እናቆማለን ሲሉ እያዛቱ ይገኛሉ። በመግለጫቸውም ጽንፈኛው የኦሮሞ ኃይሎች ታሪካዊ ልብ ወለድ በመፍጠር ጨለንቆ ላይ ሐውልት በማቆም የአማራን ህዝብ ሲጨፈጭፉ ኖረዋል፣ እየጨፈጨፉም ይገኛሉ። የባለ ጡት መቆረጥም አንዱ የዚህ ሐውልት ውጤት ነው። ከአንድ የውጭ ጋዜጠኛ ጋር የነበረው አንድ የፋኖ ከፍተኛ አመራር የተደረገብንን ና እየተደረገብን ያለውን ነገር ዓለም ይወቅልን ሲሉ ተናግረዋል። አክለውም እነሱ የሌለ የታሪክ ፈጥረው ሐውልት ሲያቆሙ እኛ በዚህ በአንደኛው ክፍለ ዘመን በጠራራ ፀሐይ ቆዳዋ ተገፎ ጡቷ ተቆርጦ ለተገኘችው አርበኛ ባለም ሐውልት ማቆም ክፋቱ ምን ላይ ነው? ሲሉም ተናግረዋል።